ጤና ይስጥልን ተመልካቾቻችን፣ እንደምናመሻችሁ። ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ የአርብ ምሽት ዜናዎቻችንን ይዘን ቀርበናል። ከዜናዎቹ ጋር ተመስገን አስፋ አብሪያችሁ ቆያለሁ። የበጀት ዓመቱን በላቀ ውጤት ለመተግበር ከ25 ዓመቱ የእድገትና አሻጋሪ ልማት እቅድ የተቀዳ የቅድመ ዝግጅት ምዕራፍ ስራ መጠናቀቁን የደሴ ከተማ አስተዳደር አስታወቀም። የከተማዋ ነዋሪዎች የልማትና የመልካም አስተዳደር ጥያቄዎች የሚመልሱ አዳዲስ ፕሮጀክቶችን ለመፈጸም ዝግጅት ስለመደረጉም ከተማ አስተዳደሩ ገልጿል። መሐመድ በቀለ ተጨማሪ ዘገባ አዘጋጅቷል። የደሴ ከተማ አስተዳደር የአንደኛ ሩብ አመት ስራዎችን አፈጻጸም ገምግሟል። በሩብ አመቱ ከላይ እስከታች ባለው የመንግስት መዋቅር የቅድመ ዝግጅት ስራ ተጠናቆ ወደ ስራ መገባቱ ተገልጿል። አሚኮ የከተማ አስተዳደሩን ንግድ መምሪያና ጤና መምሪያ በሩብ አመቱ ማህበረሰቡን ተጠቃሚ የሚያደርጉ ምን ስራዎች ተሰሩ ሲል ጠይቋል። የህብረተሰቡን ፍላጎት በሚፈለገው ደረጃ ሟልተናል ባንልም የተለያዩ አማራጮችን በመጠቀም ገበያውን ለማረጋጋት እየሰራን ያለ ነው። ከዚህ ውስጥ አንዱ የኑሮ ውድነትን ለማቃለል የሚያስችል የገበያ ማዕከል መገንባት ነው። ከዚህ በፊት የመጀመሪያ ደረጃ የግብይት ማዕከላት የምንላቸው አሉ። ለምሳሌ ፒያሳ ላይ፣ ሸል ላይ እየገነባ ናቸው አሉ። እነሱን የአትክልትና ፍራፍሬ ምርት ማቅረቢያ ለማድረግ ሞክረናል። ከዛ ባሻገር የቅዳሜና እሁድ ገበያዎችን በተመለከተ እንደዚሁ ቧንቧ ላይ፣ አራዳ ላይ የመሳሰሉት አካባቢ እንደዚሁ አምራቾችን እና የጅምላ ነጋዴዎችን ጨረታ አወዳድረን ወደ ገበያ እንዲገቡ ለማድረግ እየተሞከረ ነው ያለው። በእናቶች በህፃናት ጤና የተሻለ ስራ ሰርተናል። በተለይ የቅድመ ወሊድ አገልግሎት፣ የወሊድ አገልግሎት እና የድህረ ወሊድ አገልግሎት ካቀድናቸው ከመቶ ፐርሰንት እና ከዚያ በላይ ፈጽመናል ማለት ነው። ሌላው የበሽታ መከላከልና መቆጣጠር ስራዎች በከፍተኛ ሁኔታ በልዩ ትኩረት ተሰርቷል። ተላላፊ ያልሆኑ በሽታዎች መከላከልና መቆጣጠር ላይ እንደዚሁ ከፍተኛ ሁኔታ ተሰርቷል። በተለይ የደም ግፊት የስኳር፣ የካንሰር፣ የተለየ የማህፀን ጫፍ ካንሰር እንደዚሁ በልዩ ሁኔታ የተሰራበት ሁኔታ እና ከእቅድ አፈፃፀማችን አንፃር በከፍተኛ ሁኔታ እየተሰራበት ሁኔታ ነው ያለው። በከተማና መሰረተ ልማት ረገድ በክረምት ወራት የድንገተኛ ጎርፍ መከላከልና የአገልግሎት አሰጣጥ ችግሮችን ለመቅረፍ የሞሰብ አንድ ማዕከል መገንባቱን በከተማ አስተዳደሩ የከተማና መሰረተ ልማት መምሪያ የኮንስትራክሽን ዘርፍ ምክትል ስራ አስኪያጅ መንግስቱ አበብ አስታውቀዋል። አደጋ መከላከል ስራዎች በተለይ ያው ከተማችን ባለፈው አመት ላይ ትንሽ ከፋ ያለነበረ ያ ነገር እንዳይሆን በከተማው አቅም እቅድ ይዞን አስር ሚሊዮን በላይ በጀት ኮስት ተደርጎ ዋና ዋና የሚባሉ አምስቱም ክፍለ ከተማዎች ላይ ቅድመ መከላከል የሰራንበት ሁኔታ አለ። አመታት የሚወስድን ፕሮጀክት እንትን አንድ ወር ባለው ጊዜ ውስጥ መውሰቢያ እንዲ ማእከል አገልግሎት የቢሮ ዝግጅትና ግንባታዎችን ሰርተን፣ በተለይ ኦንላይን አገልግሎት የህዝቡን የረጅም ጊዜ ጥያቄ የሆነውን አገልግሎት አሰጣጥ በዛ ማእከል በቴክኖሎጂ የተደገፈ ማእከል ለማድረግና ከተማችንም የዲጂታል ቴክኖሎጂ አሰጣጥን ይበልጥ ለማጎልበት እየሰራችበት ያለ ሁኔታ፣ ይሄ በዚሁ አመት ውስጥ እየሰራ ነው። ስኬታማ ስራ ብለን ያለነው የከተማችን ልማት የጀመርነው ነገር ማጠናከር ላይ ትኩረት አድርገ እንሰራለን። የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላልኝ። ሩብ አመቱ በበጀት አመቱ የላቀ ተግባር መፈጸም የሚያስችል ከ25 አመቱ አሻጋሪ እቅድ የተቀዳ በቂ የቅድመ ዝግጅት ስራ መሰራቱን ገልጸዋል። የቅድመ ዝግጅት ምዕራፎቻችን ወደ ትግበራ ምዕራፍ ለመግባት የሚቀሩ ስራዎችን ለቅመን ግምግመን አቅጣጫ ያስቀመጥንበት ለምሳሌ ፕሮጀክቶችን ማዘጋጀ ማቀድ ብቻ ሳይሆን ወደ ትግበራ ምዕራፍ መሸጋገር ጥቅምት አንድ ላይ ለማድረስ እና ከ25 አመቱ የአሻጋሪ እቅድ ጋር በተያያዘ የከተማችንን እቅድ እዛ ጋር አንላይን ያደረገ መሆኑን ፈትሸን የተቀመጡ ግቦች በሁሉም ሴክተሮች፣ እነዚህ ግቦች አንድ ሁለት ሶስት ተብለው ተቆጥረው በእነዚህ ግቦች መሰረት ሁሉም ሴክተር በአንደኛው ሩብ ዓመት መፈጸም ያለበትን ቢያንስ በዝቅተኛ 25% የአመቱ መፈጸም አለበትና በምን ደረጃ ላይ ነው ብለን የገመገምንበት ነው ማለት ነው። ባለፈው በጀት አመት ያልተጠናቀቁ ፕሮጀክቶችን መጨረስና የማህበረሰቡን የልማትና የመልካም አስተዳደር ጥያቄዎች የሚመልሱ አዳዲስ ፕሮጀክቶችን ለመፈጸም በቂ ዝግጅት ስለመደረጉም ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላልኝ አስታውቀዋል። በእያንዳንዱ ለህዝብ ቃል የገባናቸው ፕሮጀክቶች በሙሉ አቅም ወደ ትግበራ የምንገባበት የበለጠ ልንሰራ የምንችልበት የተጠያቂነት ስርዓት የሚዘረጋበት እያንዳንዱ አመራር እያንዳንዱ ባለሙያ በመፈጸምና ባለመፈጸም የትግበራ ፓርታችን ላይ እስከ ታህሳስ ድረስ አይተን ውጤት ያላመጣ አመራርም ውጤት ያላመጣ ባለሙያም ወደ ትግበራ ገብተን መለስተኛ ሪፎርም ጭምር እስከ መስራት የሚያደርስ ስምሪት ነው የሰጠን ነው ማለት ነው። በተለይ ደግሞ በአገልግሎት አሰጣጥ ህብረተሰባችን ላይ እርካታ ምንፈጥርበት አመት ነው። በዚህ አመት በምግብ ዋስትናና ሴፍቲኔት ፕሮግራም ከተረጅነት ለመላቀቅ በመስራት ላይ መሆናቸውን በኮምቦልቻ ከተማ በፕሮግራሙ የታቀፉ የህብረተሰብ ክፍሎች ገለጹ። ከተማ አስተዳደሩም ከዚህ ቀደም ጥቅም የማይሰጡ ቦታዎችን በማመቻቸት ወደ ስራ እንዲገቡ አድርጓል። የፕሮግራሙ ተጠቃሚዎች በአካባቢ ልማት ከ13 ሄክታር በላይ በሆነ መሬት ላይ የተለያዩ ሰብሎችና የጓሮ አትክልቶችን እያለሙ ነው። ደጀን አምባቸው በኮምቦልቻ ከተማ አስተዳደር ከ13 ሄክታር በላይ የሚሆን መሬትን ስንዴ፣ ጤፍና ማሽላ እያለሙ ያሉ የከተማ የሴፍትኔት ልማት ተጠቃሚዎች የራሳቸውን ኑሮ ከማሻሻል ባለፈ በአካባቢው ላይ ለውጥ እያመጡ እንደሆነ ገልጸዋል። በስራው ላይ የተሰማሩ ዜጎች በምግብ ሰብል ራሳቸውን ለመቻል ምቹ ሁኔታዎች እየተፈጠሩላቸው መሆኑንም ነው የጠቀሱት። ያው ይህንን ስንጨርስ ደግሞ ሌላ ቲማቲም ለመትከል አስበናል። ማ ይህንን አሁን ከወቀም በኋላ ቲማቲም አሁን ዘር ምናምን እያፈላለግን ነው አሁን ጥቅምት ለግማሽ ላይ ምናምን ይሄ ይነስ ይታጨላል። የየራሱ ይሄ የሆነኛል የሚለውን ነገር ሁሉ ሁላችንም የየራሳችን የግልን እንትን ጀመረናል። ማንኛቸውም ሰው እንደዚህ የተረፈ መሬት አለ፣ ቆሻሻ ማጠራቀሚያ ሆኖ የወደቀ መሬት አለ። ያንን እንደዚህ ደረጃ ለማድረግ ይሄ የኛው ይህን እያዩትም ትልቅ ብቃት ነው። ሁሉ ሰው አፍንጫውን አፍኖ የሚሄድ የነበረ ሰው ሁላ፣ አሁን ግን ቁሞ እየቀረጠ እያየ እየተደሳ ነው ያለው። የአካባቢያችንን ያለማነውን ቦታ ማለት ነው። እና በጣም ምርጥ ነው። አሁንም ወደፊት እንደዚህ አይነት ህዝቡም ሌላውም ተጠናቅሮ ተተረባረበ ራሱን ችሎ የማይወጣበት የሚያደርግበት ነገር የለውም። በመርሃ ግብሮ የታቀፉ የህብረተሰብ ክፍሎች ከተረጅነት በመላቀቅ በራሳቸው ሰርተው በመለወጥ የተሻለ ገቢ እየፈጠሩ እንደሆነም አብራርተዋል። ሀምሳ ሶስት ሺ ብርም ጋራ ተከፍሎናል። እንደ ደግሞ ይሄም ደግሞ ተሰጥቶ እንድንች ደግሞ አምርተናል። አሁን ደግሞ እንደምታዩ እንዲሁ በጣም ነው የሚያምረው። እግዚአብሔር መስገን ደስ ይላል። ጥሩ ነው። ለውጥ አለኝ በራሴ በግሌ ማለት ነው። በፊት ምንም ስራ የለኝም ነበር ቁጭ ነበር ምለ አሁን ግን ይሄን እንሰራለን። በትርፍ ሰዓት ደግሞ እንቁላል አውጥቼ ከዶሮ እርባታ እሸጣለሁ፣ ከሴፍቲኔቱ ሌላ ማለት ነው። እና ጥሩ ነው። አጠራቅመን እህሉንም ገለባውንም ሽጠን ወደ ዶሮ እርባታም ወደ ከብት እርባታም ደግሞ የተሻለ ነገር ለማገኘት ራሳችንን ለመቻል እየታገዝን ነው። አልሐምዱሊላ በጣም ጥሩ ነው። በኮምቦልቻ ከተማ አስተዳደር የምግብ ዋስትናና ሴፍትኔት ጽህፈት ቤት ኃላፊ የታፈራው አሰግደው በዚህ መርሃ ግብር በአካባቢ ልማትና በቀጥታ ድጋፍ ከ12 ሺ በላይ ዜጎች ተጠቃሚ መሆናቸውን አንስተዋል። ከተጀመረ ጀምሮ 12291 የአካባቢ ልማት ተጠቃሚ ያለን፣ 2334 ደግሞ በቀጥታ ድጋፍ ስራ ሳይሰሩ የአካል ጉዳተኛ አረጋውያን የአልጋ ቁራኛ የሆኑ ማህበረሰብ ክፍሎችን ተጠቃሚ የሆኑ ያሉበት ሁኔታ ነው ያለው። በተለይ በከተማ ግብርናና የጓሮ አትክልቶች ልማት ላይ ተሰማርተው ከራሳቸው አልፈው የከተማው ማህበረሰብ ተጠቃሚ ማድረጋቸው ነው የሚገልጹት። ሁለት መቶ ዘጠና አካባቢ የከተማ ግብርና ላይ ተሰማርተዋል ማለት ነው። ሌላው ደግሞ በአረንጓዴ ልማት በደረቅ ቆሻሻ እንደዚህ ስራዎችን እየሰሩ ተጠቃሚ እየሆኑ ያለበት ሁኔታ ነው ያለው። ሰሪ ሀይሉ ደግሞ ወደ ሶስት ሺ አራት መቶ ዘጠና አካባቢ ነው ያለን እና እነዚህን በዚህ ዘርፍ በፕሮግራሙ ባስቀመጣቸው የስራ ፕሮግራሞች ተደልድሎ እየተሰራ ያለበት ሁኔታ ነው ያለው። የኮምቦልቻ ከተማ አስተዳደር ምክትል ከንቲባ ወንደ ሰን ልሳነ ወርቅ በበኩላቸው ከተማ አስተዳደሩ በአካባቢ ልማት ለሚሳተፉ የመርሃ ግብሩ ተጠቃሚዎች ከዚህ ቀደም ጥቅም የማይሰጡ ቦታዎችን በማመቻቸት ወደ ስራ እንዲገቡ ተደርጓል ብለዋል። ይሄ ቦታ ላለፉት አመታቶች በባዶ የቆሻሻ ያይነ የምታዩ እዚህ አካባቢ መንደሮች አሉ። ይሄ ቦታ ሰፊ የሆነ የቆሻሻ መጣያ ነበር ማለት ነው። ስለዚህ ይህንን ባዶ መሬቶችን ወደ ልማት መቀየር አለብን፣ ወደ ምርት ማስገባት አለብን ብለን ስንሰራ የመጀመሪያው እዚህ ያለውን አካባቢ ኤንቫይሮንመንቱን ተቀይሯል ማለት ነው። ከቆሻሻ ከተለያየ ነገሮችን ተቀይረናል ማለት ነው። ሁለተኛ እዚህ ቦታ ሊለማ የሚችል ጉልበት ጨምረናል ማለት ነው። በሂደቱ ከዚህ በፊት ከተማ ላይ ይሰራሉ ተብለው የማይታሰቡ የግብርና ስራዎች በመሰራታቸው በሰብል ምርት የተሻለ ውጤት እየታየ እንደሆነ አብራርተዋል። የልማታዊ ሴፍት ኔት ውጤታማ ስራዎችን ለማስፋት ከተማ አስተዳደሩ በትኩረት እንደሚሰራም ነው ያመላከቱት። የከተማ አስተዳደሩ አመራሮች በከተማዋ ልማታዊ ሴፍት ኔት ፕሮግራም እየተሰሩ ያሉ ልዩ ልዩ ተግባራትን ተዘዋውሮ ተመልክተዋል። ሕጻናት ለረጅም ሰዓት ስልክና መሰል የኤሌክትሮኒክስ መሳሪያዎች ላይ ጊዜያቸውን ካሳለፉ ለአእምሮ ጤና ችግር እንደሚዳረጉ የጤና ባለሙያዎች ይናገራሉ። ባልደረባችን ህይወት አስመማው በጉዳዩ ላይ ከጤና ባለሙያ ጋር ቆይታ አድርጋ

ህጻናት አይምሯቸው በከፍተኛ ፍጥነት የሚያድገው በመጀመሪያዎቹ ሶስት አመታት ውስጥ መሆኑን የሕክምና ባለሙያዎች ይገልጻሉ። በዚህ ወቅት የህጻናት አይምሮ ለተለያዩ ኤሌክትሮኒክስ መሳሪያዎች ሲጋለጥ የአይምሮ እድገት ላይ ከፍተኛ ተጽዕኖ ሲፈጥር የሚከሰት ችግር ነው ቨርቹዋል ኦቲዝም። ከሁለት አመት በታች የሆኑ ህጻናት ሙሉ በሙሉ የኤሌክትሮኒክስ መሳሪያዎችን መመልከት እንደሌለባቸው የገለጹት የህጻናት ስፔሻሊስቱ ዶክተር አህመድ ከተማ ከሁለት አመት እስከ አምስት አመት ያሉ ህጻናትም በወላጅ ክትትል በቀን ከአንድ ሰዓት ላልበለጠ ጊዜ መጠቀም እንደሚችሉ ጠቁመዋል። የኤሌክትሮኒክስ መሳሪያዎችን በቀን ከሁለት ሰዓት በላይ በመጠቀም በቨርቹዋል ኦቲዝም የተጠቁ ህጻናትን ለመለየት የህጻናቱን ባህሪና እንቅስቃሴ ማስተዋል እንደሚገባም ነው ዶክተር አህመድ የሚገልጹት። ሶስት ዋና ዋና ችግሮች ይኖራቸዋል። አንደኛው የተግባቦት ችግር ያጋጥማቸዋል። የኮሚኒኬሽን ሶሻል ኤንድ ኮሚኒኬሽን ፕሮብለም ማለት ነው። ሌላው የባህሪ ችግር ሊያጋጥማቸው ይችላል፣ ወይም ብሄቪራል ፕሮብለምስ ሊኖራቸው ይችላል። ሌላው ደግሞ ይሄን ብስጭትን ያለ መቻል ወይም የስነ ልቦና ችግርም ወይና ያስተውሎ ችግር ያጋጥማቸው ይችላል። ማለት አፍ የመፍታት ችግር ያጋጥማቸዋል ብዙዎቹ። ስለዚህ በሶስት አመታቸው ወይም በሶስት አመት አንድ ልጅ በደንብ አረፍተ ነገር ሰብጀክት ቨርብ ኦብጀክት የሆኑ ቃላቶችን ሰድሮ አረፍተ ነገር መስራት አለበት። ስለዚህ እነሱ ምንን ይመርጣሉ? አጫጭር አረፍተ ነገሮችን ይመርጣሉ። ለምሳሌ እናቴ ውሃ ስጭኝ ማለት ሲገባው አንዳንድ ቃል ብቻ ውሃ ወይ ዳቦ ወይ የሆነች ነገር አንዳንድ አረፍተ ነገር እነዚህ ፕሪፈር ያደርጋሉ። ስለዚህ የቋንቋ እድገታቸውም ይገታል ማለት ነው። በቨርቹዋል ኦቲዝም የተጠቁ ልጆች ከሚያሳዩት ዋና ምልክት መካከል አንዱ ግላዊነት ሲሆን፣ በዚህም ልጆች ለብቻቸው በመሆን ከገሃዱ ዓለም እንቅስቃሴ ይርቃሉ። ይህን የገሃዳዊ ዓለም ያለውን እንቅስቃሴ ሳይሆን በራሳቸው ብቻ ነው እንትን የሚያረጉት። ያ ማለት ምንድን ነው? ዝም ብለው መዝለል ሊሆን ይችላል። ተደጋጋሚ የሆኑ ከእውነታው ዓለም ራቅ ያሉ ተደጋጋሚ የሆኑ ነገሮችን ሊያረጉ ይችላሉ። እንደዚሁም ደግሞ የዓይን ላይን ኮንታክት ከቤተሰብ ጋር ቤተሰብን ፕሪፈር አያረጉ ፕሪፈር የሚያረጉት ወይም ደግሞ ሞር የሚመርጡት ስክሪን ነው ስልክ ነው ወይ ታብሌት ነው ወይም ደግሞ ቴሌቪዥን ነው። ቴሌቪዥን ሲቀይርባቸው ቻናል ሲቀይርባቸው ሊሆን ይችላል። ሲዘጋባቸው ኃይለኛ የሆነ የባህሪ ችግር ያመጣሉ። ቁጡ ይሆናሉ። እንደዚሁም ደግሞ የመረጋጋት ችግር ይኖራቸዋል። አልፎ አልፎ አልፎ ተርሆም ደግሞ ከፍ ሲሉ ደግሞ ትምህርት ቤትም ሲሄዱ የአቴንሽን ችግር ይኖራቸዋል። የቨርቹዋል ኦቲዝምን ምልክት በመለየትና ህጻናትን ከኤሌክትሮኒክስ መሳሪያዎች በማራቅ ከህመሙ ሙሉ በሙሉ እንዲያገግሙ ማድረግ እንደሚቻል የተገለጸ ሲሆን የህጻናትን የእለት ተዕለት እንቅስቃሴ ከገሃዱ ዓለም ማዋሀድና የህመሙ ምንነት ላይ የሚስተዋልን የግንዛቤ ጥረት መቅረፍም ይገባል። ይሄ በአብዛኞቻችንም በጤናው ባለሙያም ቢሆን ኮንሴፕቱ አዲስ ነው። ትልቁ ችግር የቤተሰብ አዌርነስና የችግሩን አስከፊነት አለመረዳት ነው። ስለዚህ ያንን ካለመረዳት የመነጨ እንደዚሁም ቸልተኝነት አታርጉም ቢሏቸውም ደግሞ ቤት ውስጥ የሚኖሩ ሰዎች ይህን ሊያረጉባቸው ይችላሉ። አዌር ማድረግ ነው እንግዲህ ወይም ደግሞ ችግሩን አሳሳቢነትና አስከፊነት እንዲያውቁት ማድረግ ነው። ልጆችን ከቤት ውጭ ባሉት ጋህዳዊ ዓለም ውስጥ ወይም ደግሞ እውነተኛው አስተዳደግ በድሮ አስተዳደግ ማሳደግ ያስፈልጋል ከስክሪኑ ሪፕሌስ ማድረግ በዚህ በጋህዶ ዓለም እንቅስቃሴ ውስጥ መተካት ያስፈልጋል። ቨርቹዋል ኦቲዝም ከመደበኛ ኦቲዝም ጋር በተያያዘ የሚስተዋል የግንዛቤ ክፍተት መኖሩን የጠቆሙት ዶክተር አህመድ መደበኛ ኦቲዝም ከውልደት ጀምሮ የሚመጣ ዘላቂ የአይምሮ እድገት እክል መሆኑንና ቨርቹዋል ኦቲዝም ደግሞ በክትትል በቶሎ መዳን የሚችል መሆኑ ዋና ልዩነታቸው ስለመሆኑም አስረድተዋል። የተከበራችሁ ተመልካቾቻችን ለአብሮነታችሁ እናመሰግናለን። ከአሚኮ ደሴ ስቱዲዮ ለሰዓቱ የያዝናቸው ዜናዎቻችን የእስካሁኖቹ ነበሩ። ከዜናዎቹ ጋር ተመስገን አሰፋ አብሬያችሁ ቆይታ አደረግኩኝ። በያላችሁበት መልካም ጊዜ